በጣም ረጅም ጊዜ የራሴ ሕይወት ነበረኝ። ኢማጅን ስምንት ወር ምናምን ነገር ሁላ የራሴን ሕይወት እየኖርኩኝ ነበረ። በጣም ብዙ ነገሮች አሳልፈናል፣ ተለያይተን በዚህ ስምንት ወር ውስጥ በጣም ብዙ ተለያዩ ተፈጠሩ ነገሮች አሉ። በእኔ ሕይወት ውስጥ ገባ። በጣም ብዙ ነገሮች አሉ። ይህንን ነገር ከግንዛቤ ውስጥ በማስገባት አሁን ላይ ያለው ነገር ግን አንድ ላይ ለብሰን ነው የተፈጠረው። ካንቺ ሕይወት ውስጥ አልገባኝም ያለንተ

ሰላም፣ እንዴት ናችሁ? ውድ የጆሲ ፋሚሊዎች እንዴት ናችሁልን? ያው ዛሬ እንግዲህ ባልተጠበቀ ሁኔታ ና ባልተጠበቀ ነገር ነው የመጣሁትኝ። ያው የጆሲ ዩቲዩብ ላይ አይታችሁኝ አታቁም። የራሴ ዩቲዩብ ላይ ነው የምታውቅኝ ብዙዎቻችሁ። ደግሞ ጆሲ ጓደኛዬ እንደሆነ አታቁም። ያው ዛሬ ታውቃላችሁ ማለት ነው። ጆሲ ያው በጣም ጓደኛዬ ነው እና ብዙ ጊዜ እንደዚህ ቪዲዮ ላይ ምናምን አብረን ሰርተን አናውቅም። ምክንያቱም ደግሞ ያው ቶሎ ቶሎ አንገናኝም፣ ከስንት አንዴ ነው የምንገናኘው። እና ዛሬ ደግሞ ያው እኔ በጆሲ ዩቲዩብ መጥቼላችኋለሁ። እንዴት ናችሁ? ያው ሰብስክራይብ እያደረጋችሁ ይሄን ቪዲዮ እዩት። ያው ዛሬ ደስ የሚል ሰርፕራይዝ አለኝ ለጆሲም፣ ለእናንተ፣ ለአንዲት ቆንጅዬ ልጅም ሰርፕራይዝ አለኝ። ያው ሰርፕራይዝ ማድረጋቸው ነው ያለው። ያው ቪዲዮን እያያችሁት ስትመጡ ማን እንዳደረጋቸው ምናምን እነግራቸዋለሁ። አብረን እናየዋለን። ማን ሰርፕራይዝ እንዳደረጋቸው ሁሉንም ነገር አብረን እናየዋለን። ያው ግን አይ ቲንክ ጆሲ አይጠብቅም እንደዚህ አይነት ነገር አይጠብቅም እና ጀስት ላገኘ ነው ያልኩት። ኖርማል ላገኘው ነው እየቀጠርኩት እዚህ። ያው ለእናንተ ትልቅ ሰርፕራይዝ አለኝ። ለእናንተ ትልቅ ሰርፕራይዝ አለኝ። አንዲት ቆንጅዬ ልጅ አለች ካያችኋት ስምንት ወር ምናምን አካባቢ ይሆናል እና ሁላችሁም ደግሞ እየጠየቃችሁ ነው፣ የት አለች የት ናት ምናምን እያላችሁ ነው። እና እስቲ ማን እንደሆነች ገምቱ። እና ያቺን ቆንጅዬ ልጅ ዛሬ ሰርፕራይዝ እናደርጋታለን። ለእናንተም ሰርፕራይዝ ነው። ያው እሷ መምጣቷ በራሱ ሰርፕራይዝ ነው። እናንተ ሰርፕራይዝ አደርግበታለሁ ብዬ ነው ያሰብኩት። ልክ ስትመጣ ራሱ ሰርፕራይዝ ነው። ከዛ ደግሞ እኔ ሰርፕራይዝ ሳደርጋት ደግሞ ሁለት ሰርፕራይዝ ማለት ነው። አስቡት። እና በጣም ደስ ብሎኛል። ለመጀመሪያ ጊዜ ነው እኔ በአካል ማገኛት። እሷን አግኝቻት አላውቅም። ጆሲን ነው ማገኘው። ያው ለመጀመሪያ ጊዜ በሰርፕራይዝ ነው የምንገናኘው። አስቡት። በጣም ነው ደስ ያለኝ እና ያው ማለት እንደዚህ ነው ብዬ የምገልጸው ነገር አለን። ፈርቻለ ማለት ሰርፕራይዝ ማድረግ ራሱ ያስፈራል። የሆነ ትንሽ እየተረበሽኩ ነው ነገር እና ግን ከመጣች በኋላ ያው በጣም ደስ የሚለኝ ይመስለኛል። ያው እሷም የምትወደው ይመስለኛል። ጆሲ የሚወደው ይመስለኛል። ያው ማለት እንደዚህ ከቆይታ በኋላ መገናኘት በራሱ ትልቅ ነገር ነው፣ እና ያው ስታገኟት፣ እናንተም የት ነበረች እየጠፋች ምናምን ያላችሁ ሰዎች ሁሉ ስታገኟት ደስ እንደሚላችሁ አልጠራጠርም። እና ዛሬ ስጦታ ተልኮላቸዋል። ስጦታቸውን ይዤዋለሁ። ብቻ አሪፍ ጊዜ የምናሳልፍ ይመስለኛል። እወዳቸዋለሁ። ሰብስክራይብ እያደረጋችሁ ተከታተሉ ቪዲዮን ከመጡ በኋላ ያለውን ደግሞ አሳያቸዋል። ሰው መጠበቅ አልወድምና በጣም ነው የሚሰለቸኝ። ረጅም ሰዓት ነው ደግሞ እነሱን የጠበቅኳቸው። ነው ለማንኛውም ስጦታችንን እንደብቀው አይሻልም? እርግጠኛ ነኝ፣ አይጠረጠርም። እዚህ ጋር ነው ብናረገው ምንም አይታይም እና ቢሆንም ከረዥም ሰዓት በኋላ

ሰላም፣ ሰላም እንዴት ናችሁ? ውድ የተከበራችሁ ቤተሰቦቻችን፣ አለን እኛ፣ እግዚአብሔር ይመስገን። ሁላችሁም ያው ወይ እንደተለመደው ወይ ያላችሁበት ሰላማችሁ ፍቅራችሁ ይብዛ እያልን እስኪ ናፍቆቷ እህታችንን ሰብስክራይብ እያደረጋችሁ ደግሞ አበረታችሁ። ያው እንግዲህ የጆሲ ሰላምታ ከቆይታም በኋላ ቢሆን ደርሷል። አልቀርም ያው አለመቅረት እራሱ ትልቅ ነገር ነው። እውነት ኧረ እኔ ሲጀምር ዛሬ ምን አስባን የጠራች ብዬ ግራ ገብቶኝ። ታዛዥ እኮ ያው ዛሬ እንግዲህ አልነግርም፣ እንደዚህ ለብቻ የምነግርህ ነገር አለ። ሰርፕራይዝ ነው ማድረግ አጠብቅማ፣ ከኔ ሰርፕራይዝ አጠብቅማ ግን ከዚህ በኋላ ለዛ ከዚህ በኋላ የለ። እኔ ስታገኝ ሰርፕራይዝ ነው መጠበቅ ያለብ። የምርሽ ቅጠረኝ የሚያደረገኝ ሰው ካለ። ጉጉት ግን እየታየበው አይደለም። ለምንድነው ማጓጓ ግራ ገብቶኝ እኮ ነው። አንደኛ አላመንኩም። ናፍቆት የምርቁም ነገረኛ ሆነ ምናምን ሰበ ዛመታ እንደዚ ያለች አለችው። እስኪ ብቻ እንዩች ምንድነው ንገ፣ በግልጽ በግልጽ ወይ ምንድን ነው? ቆይ አንጀት ይበላል። እንደዚህ ዝም ብሎ አይነገርም። ሰርፕራይዝ እኮ ትንሽ ጉጉት ያስፈልጓል። አ አንተ ደግሞ ምንም እየጓጓዋልኝ አይደለም ሚ አንበሪ አንካልከኝ በደንብ ከጓጓ መጓጓትህን አውቄ ነው። የምር በጣም ጓጓችሀል ናፍቆት? አልገባሽም? አልገባሽም? በጣም ነው የጓጓሁት። ምንድን ነው ሰርፕራይዙ? አሁን የሚነገር አይደለም፣ የሚታይ ነገር ነው። ግን አሁን አይነገርም። ናፍቆት፣ አሁን በማን እኔ ደከመኝ። በቃ አይዞክ፣ በቃ አትጓጓ። ይደርሳል ሁሉም ነገር ይደርሳል። ግን እኔ

ግብሽ ይሳካላይች ቢ በደንብ ቢ የምር ማለት ነው። ቢያንስ እንደዛ ስምንት ወር ሰባት ወር እንደዚህ ከተገናኘን እንደዚህ መሆን ነበረበት መሆን ነበረበት። መገናኘት አልነበረበትም። ሰርፕራይዝ መጠበቅ አለባቸው አልነበረብንም ያው ግን ዛሬ ሰላም ማለት ይቻላል። እንዴት ነው ብላችሁ አሁን ቆይ፣ እንደዚህ ነው እኮ። ሰላም እንዴት ናችሁ? ውድና የተከበራችሁ የኛ ፋሚሊዎች፣ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ እግዚአብሔር ይመስገን። ኦልሞስት ከስምንት ወር በኋላ ነው የመጣሁት እና በጣም ነው የናፈቃችሁኝ በጣም በጣም እና እንዴት ብዬ ሰላም ልበላቸው? ከምር ባይዘው በጣም የሚገርሙ ሁኔታ ማለት ነው። ስቲል አሁንም ደስ አካውንቴ ላይ እየመጡ የት ጠፍተሽ ነው። በጣም አስታዋሽ ቤተሰብ ነው ያለኝ እግዚአብሔርን በጣም ማለት ነው። እና በቃ ዩቲዩብ እንደምሰራ ራሱ መስራት እንዳለብኝ ቤተሰብ ጋር መምጣት እንዳለብኝ ለእናንተ ቪዲዮ ማድረስ እንዳለብኝ ብዙ ነገሮችን ሼር ማድረግ እንዳለብኝ ያየሁት በእናንተ ነው። ከምር በጣም ብዙ ሰው ቴክስት ያደርግልኛል በጣም ብዙ ሰው ማለት ነው እና በጣም አመሰግናለሁ። በጣም ነው መወዳችሁ እነትም በቃ አላ ብዙ ነገሮች አይደለም ያገናኙን የሆነ እንትኖች አይደለም በቃ ትክክለኛ የቤተሰብነት ትስስር የሚያየውበት ቤተሰቦቼ ናችሁና፣ በጣም ነው የናፈቃችሁኝ። እንዴት ናችሁ? ደህና ናችሁ ወይ? በአገር ውስጥ በውጭ የምትገኙ ሁሉ ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ትምህርት፣ ስራ ምናምን ነገር ተደራርቦ እኛ ጆሲ እራሱ ከተገናኘን አልሞ ስምንት ወር ወር ቪዲዮ ሲለቁ ወይ መጀመሪያ ላይ ይሆናል ነገር በጣም

በቃ ከጆስ ጋር ልታስተዋውቀኝ ወይ ደግሞ እንደ አዲስ በቃ የሆነ ሰርፕራይዝ እንደሆነ ገባኝ። ሶ በቃ ለዛ ነው ያስደነገጥሽን። ከብድ ነበር እዛ ጋር፣ ግን ያው አይ እውነት ለመናገር በጣም ብዙ ጊዜ ሆኖ ነበረ። ላይክ አለ አንዳንድ ጊዜ የሆነ ቀኑ አሁን ላይ ደግሞ ነው አላውቅም፣ ቀኑ እንዴት እንደሚመስል አላውቅም። በጣም ማለት ነው እና ላይክ አሁን እንደዚህ ይሄን ያክል ጊዜ የተራራቀን አልመሰለኝም። አሁን ስድስት ሰዓት ነበር ቀጠሯችን። የተገናኘን ስንት ሰዓት ነው? አስር ሰዓት ነው።

ብቻ ግን ደስ ይላል። ያሙኒሽ እሷም ስላልተመቻት ነበረ መስራት ምናምን ስላልቻለች ክላስ ስራም ጀመረች ምናምን እና ቢዚ ናት። በቃ በዛ በዛ ምክንያት ልንገናኝ እያልን ብዙ ጊዜ መገናኘት አልቻልንም ነበር። ዛሬ በናፍቆት አማካኝነት ያው እንግዲህ ተገናኝተናል። ከዚህ በኋላ ግን ያው እንደዚሁ እያመቻቸች ምናምን ተመቻት መጥፋት ምክንያቱም ብዙ የሚናፍቅ ቤተሰብ እንዳለ እያየች ነው ትጣላች ነው ራሱ ቢለኝ ሞስት እኮ እናንተ ወደ አምስት ዓመታችን እየሄድን ነው፣ ወደ አራት ወደ አምስት ዓመታችን አንጠልጥዬ ነው። ምንድን ነው እና ምንም እንደዚ አይነት ነገሮችም ሊፈጠሩም አይችሉም። እውነት ለመናገር እንኳን ከመቅዲ እያቀርቶ ኧረ ኔቨር ከማንም ሰው ጋር እንደዚ አይነት ነገር እንዲኖረኝም እንዲኖራትም አንፈልግም እንዲኖርሽም አንፈልግም። ያው ግን አሁን እናንተ ተገናኝታችሁ ስለማታውቁ ነው መሰለኝ። እንዴ ወይ ያዝ ወይ ሊድ ነው። ያው ምን አለ መሰላችሁ፣ አሁን በእውነት ስለተገናኛችሁ ብዙ መውራት እንደም እንዳለባችሁ ምናምን አውቃለሁ። ያው ቤተሰቦቻችሁን ሰላም ካላችሁ በቂ ነው። ሌላውን ደግሞ እንደ ሻይ ቡና ሻይ ቡና እያልን የምናወራው ይሆናል። እና እኔ ዛሬ አሁን አንደኛውን ሰርፕራይዝ አሳይቻችኋለሁ። እናንተ ማገናኘት ነበር ሐሳቤ።

የምር ሌላ ሰርፕራይዝ አላችሁ? እኔ ላምጣው እስከዚያ? እሺ ብዙ እንዳታወሩ ሰላም ብቻ ቢሆን እንኳን ደህና መጣሽ። ምንድን ነው? ምንድነው ተረ እንደ እንደ እንደዚህም ማ ካያችሁ ሰርፕራይዝ አይሆንም። በቃነወላላችሁ ምን ናድርግ? እንዲ ውስጥ ሰርፕራይዝ አለ። ሰርፕራይዙ ምንድን ነው? የሁለታችሁ ፋሚሊ የሆነ እኔ እና የአንተን ጓደኝነት የሚያክሰው አሪሺልኝ ብሎ ነው የሰጠኝ። ዋ አንቺ ገና ከመምጣትሽ

ትልቁ ኖርማሊዝም ዝሽላ ስራ ራስ ያስቀምጠች ነገር መስሎኝ ነበር ለራሱ አይደለም ይሄ አልገባኝም ማለት አንችልም በቃ ለምን ብዙ ነገሮች እንትን አሁን እንዲሁ በደስታ እንደጀመርን በደስታ እንጨርሰው ሰው ለዛ ማለት አንድ አይነት ልብስ መልበስ ምን ችግር አለው? እኔ እና እሱ አንድ አይነት ልብስ አንለብስም እኮ ማለት ምንድን ነው አልገባኝም። አሁን ይሄ በጣም የሚያስደብር ነገር ነው እኮ ስሚ እኮ ስጦታ ነው የተላከልና ለሁለታችሁም እኮ የተላከ አንድ አይነት እንድለብሰው እና አሪፍ ግን አይሆንም ምንም እንትና ነው ማለት ሲለብሱ አይመጣም። አይለብስም። እኔም አልገባኝም። ለመናገር በጣም ነው ማለት አላውቅም። እኔ ኖርማል ነው አሁን እዚህ ጋር ችግር የለም። ይሄንን ማለት ነው አልመሰለኝም ነበረ። ወይ የተቀመጠ ነው ወይ ሰምቲንግ እንጂ ለጆሲ ብዬ አላሰብኩም ነበር። ለጆሲ ሌላ ጊፍት አለው የጠበኩት የነበረው እንደዚህ አይ ማለት ቆይ፣ ኖርማል ተረጋጊና ንገሪኝ፣ በደንብ አስረጭ። ማለት ለምንድ ነው ማስለብሹ? ለምን ምክንያት አለሽ? ማለት አንደኛ የሰው ጊፍት ነው ይሄ። ማለት አንድ አይነት ልብስ ለብሳችሁ ቪዲዮ ላይ መቅረቡ ማለት አሁን እኔ ለምሳሌ እኔ እየደበረኛለ አንደኛ ለእናንተ ጊፍት የሰጠው ሰው በጣም ይደብሩ። አይ ነው ግን እኮ ለዛን ያልኩት በጣም ይቅርታ። እኔ እንደዚህ አልመሰለኝ ነበረ። ምን ችግር አለው ነበር ይመሰለኝ ገባ። ለእኔ ብቻ ይሄኛው ልብስ ነው ይመሰለኝ። ሌላ ለሱ የተዘጋጀ ሌላ ጊፍት አለ ነበር ይመስል እኮ ችግሩ ምንድነው? ምን ችግር አለ እንዴ? ማለት አንድ አይነት ልብስ መልበሳችሁ ያነ ያለ ማን ኖርማል ነገር ነው። እኮ ምንድን ነው እኔ የምር መናገር ዝም እያልኩ፣ አዎ እኮ በቃ ማለት በዚህ ስምንት ወር ውስጥ በጣም ብዙ የተለያዩ የተፈጠሩ ነገሮች አሉ፣ በኔ ህይወት ውስጥ ገባ በጣም ብዙ ነገሮች አሉ። ሶ ይሄንን ነገር ከግንዛቤ ውስጥ በማስገባት አሁን ላይ ላለው ነገር ግን አንድ ላይ ለብሰን እና አሁን ዛሬ ተገናኝተን ዛሬ ሁሉ ነገር አስረጅኝ ማለት ትንሽ ከባድ ነው፣ ለዛ አይደለም እንዴ? እስከዛሬ በስልክ ነው ነገራችን። ግን በዚህ እስከዛሬ ስናወራ በስልክ ኃላፊነት አለብኝ። ማለት በቃ በጣም ነው መሰግነው። በጣም አልጠበቅኩም ነበረ፣ እንደዚህ አይነት ጊፍት ደግሞ ለእኔ በጣም በቃ አላውቅም። ማለት በመጀመሪያ ቀን ተገናኝተን እንደዚህ አይነት ፊደን፣ እንደዚህ አይነት ልብስ፣ እንደዚህ አይነት ጊፍት ለኔ በማሰባችሁ በጣም ነው መሰግነው ከልቤ ማለት ነው። እናንተን ለማግኘት የጓጎትን ያህል እኔ ነኝ የማውቀው፣ ግን አሁን ላይ እኔና እሱ አንድ አይነት ልብስ ለብሰን ላይ ቅረብ አንችልም። ሁ ሲ ሁን መልበስ ከፈለ አንተ ልበስና እኔ ሄጄ ቀይሬ ልምጣ። አቴጅም የተፈጠረውን ነገር ነው ለምን የተፈጠረ፣ በጣም ብዙ ነገሮች አሉ። ያንን ነገሮች ደግሞ አሁን ላይ ለገንጽ ልብ አልችልም፣ ግን እዚህ ጋር ደግሞ ይሞክል ትረዳ ይሞክል እኮ ጊዜ ህይወትሽ ውስጥ የተፈጠረውን ነገር ንገሪኝ። እሺ ህይወትሽ የሚረብሽ ነገር ከሆነ ያንቺን ህይወት መረበሽ አልፈልግም፣ ግን ነገር በቃ ነገር ችግር። እውነት ለመናገር በጣም እናመሰግናለን። ይህንን ስጦታ አክብራ ከውጭ ድረስ በናፍቆት አማካኝነት ለላከልን ሰው ትልቅ ምስጋና የማቅረብ ፈልጋለሁ። እግዚአብሔር ያክብርልን፣ እግዚአብሔር ይጠብቅልን። ቴንኪዩ ሶ ማች። ምን እንደተፈጠረ አልገባኝም። የሆነ ነገር ቢፈጠር እንኳን እኔ እማቅ ነበር የሚመስለኝ። ችግር የለውም፣ በደንብ ማወቅ እፈልጋለሁ። ግን በጣም እናመሰግናለን፣ እዚህ ላይ ይብቃ። ማለት በጣም ላይ ሰርፕራይዝ ማለት ማገናኘት የእናንተን ምናም ስህተት ነው አይደለም። እሱን እኮ አይደለም እያልኩሻሉት እዚህ ጋር እኮ ማለት የተለየ ተለያየ አይነት እቃ ቢሆን ችግር የለም። የተለያየ አይነት እቃ ቢሆን ችግር የለም። ለምን ግን አንድ አይነት ልብስ ለብሰን የእናንሱ ቪዲዮ ላይ መቅረብ አንችልም? በቃ በቃ ችግር የለም ናት። በቃ ቴንኪ ቢያት እና እሷንም ቴንኪ ቢያት እንጂ አንቺ እንዲከፋሽ ሰንቲል፣ አለም ስላገናኘሽን በጣም ነው ደስ ያለኝ። በቃ ዋናው ነገር እናንተ መገናኘታችሁ ና። ምርጫችሁ ካልሆነ የማፈልጉ ከሆነ አንድ አይነት መልበስ ምናምን እኔ ምንም ላረጋችልም። ለማንኛውም አክብራችሁኝ እዚህ ድረስ መታሽ ስለተገናኛችሁ በጣም አመሰግናለሁ። ከዚህ ሌላ ምንም ልላችሁ አልችልም። ና ሶሪ በጣም ነው ኖ ኖ ኖ ኖ ናፍኩት እንዲህ ምን አይነት ነገር ነው? በኢየሱስ ስም መስቀት አለ። በጣም ይቅርታ ቤት ሰዎች፣ ለተፈጠረው ነገር ሁላ በጣም ይቅርታ፣ በጣም ይቅርታ ማለት እኔ እንደዚህ ያላሰብኩትም ነበረ። እኔ አሁን እዚህ ጋር በጣም ረጅም ጊዜ የራሴ ህይወት ነበረ። ኢማን ስምንት ወር ምናምን ነገር ሁላ የራሴን ህይወት እየኖርኩ ነበረ። በጣም ብዙ ነገሮች አሳልፈናል ተለያይተን፣ ሶ አዳዲስ ነገሮችን ዛሬን የተገናኘ ነው። በመገናኘታችን በጣም ደስ ብሎኛል። ከዚህ ወለም ለመጥፋት በጣም ለራሴ ደስ ብሎኝ ነበረ። ልብሱ ለመቀየር የሄድኩኝ ያሰብኩኝ በጣም ብዙ ነገር አለ ግን አንድ አይነት ልብስ ስለሆነ እኔ ደግሞ መልበስ አልችልም ማለት በህይወት ላይ ያጋጠመኝ ነገሮች አሉ በቃ ይሄ ይሄ ነው ብዬ መናገር ባልችልም ግን በጣም ብዙ ነገሮች አሉ። ለዛ አይ ነው ም ናፍቆት በጣም ነው የሚደብረው። ግን ለተፈጠረውም ላደረጋችሁንም ነገር በጣም አመሰግናለሁ። ይህንን ጊፍት ለሰጣችሁን ሁላ አመሰግናለሁኝ። በጣም በጣም ነው የምናመሰግነው። በጣም በቀጣይ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛ።